አቤቱ በዳዊት ልመና፣ ወደ አንተ እንደምን ከረማችሁ? አድማጭ ተመልካቾቻችን እንደምን አላችሁ? ሰላም እግዚአብሔር ይብዛላችሁ። እንዴት አለፈ ሳምንቱ? ልደተ ማርያም እንዴት አሳልፋችሁ? በዓል ጥሩ አለፈ እንግዲህ ተስፋ አረጋለው። ይኸው ሳምንት አልፎ ሳምንት ተገናኘን። በዛሬ ፕሮግራሞቻችን በጣም ደስ ደስ የሚሉ ርዕሶች ላይ መሰረት አድርገን እንነጋገራለን። የበገና መዝሙር እናዳምጣለን። እጅግ በጣም ብዙ ትጠቀሙበታላችሁ ብዬ የማስባቸውን ፕሮግራሞች ያዘጋጅችላችኋለሁ። ከፕሮግራሞቹ ጋር ሷፌል ኒ አብሬያችሁ ቆያለሁ። እንግዲህ ሁሌ እንደለምር ነው እንዳስለምር ነውም ለፕሮግራማችንም መልካም የሆነ ማዋዣ ይሆናል ብለን መዝሙር እንገባለን። በመዝሙር ካዋዛን በኋላ ወደ ምናነሳቸው ርዕሶች እየገባን እንዲሁ ደግሞ እንወያያለን ማለት ነው። ለረጅም ጊዜያቶች ከማስባቸው ዝማሬ አይነቶች ድምፀ መሐዜኔ የሆነው የአራራይ ዝማሬ እጅግ በጣም ሚማርከኝ እና ከሁሉ በላይ አተኩሬ እንድሰራበት ሁሌም ልምድ ያረኩት የዝማሬ አይነት ነው። እንግዲህ ድምፀ ማሐዜኔ አዝያዝያሞ ራሱ ባህሪው ማሳዘንን የያዘ ነው እና እስኪ ከእሱ ጋር ይሄዳሉ ብዬ የማስበውን ላሰማችሁ uh,

እንግዲህ በመዝሙሩ እንደተደሰታችሁ እንዲሁም መልካም የሆነ ትምህርት ከሱ እንደቀሰማችሁ ተስፋ አድርጋለሁ። እንግዲህ በገና ሁሌም የህይወታችን አንድ ክፍል ላረግ ነው። መነጋገሪያ ቋንቋ፣ መግባቢያ መንገድ፣ እንደ ስልኮቻችን እንደ የዕለት የዕለት ቁሶቻችን ከሰው ጋር ከምንገናኝባቸው ብዙ መሰረታዊ ነገሮች እንደ አንዱ ይሆናል ማለት ነው። ዛሬ ከምናነሳው ርዕስ ጋር የሚገናኝ ነው ይህ ሀሳብ። እንግዲህ በገና ህይወት ማድረግ ይቻላል? የብዙዎቻችን ጥያቄ ነው። በገናን ህይወት ማድረግ ራሱ ምንድን ነው ሊመስል ይችላል? ትንሽ ሰፋ ያለና ትንሽ ለብዙዎች እንደ ጥያቄም እንደ መልስም አንዳንዶች ደግሞ ግርታን የሚፈጥር ነገር ነው። መሳሪያዎች ይዘን እግዚአብሔርን ስናመሰግን ዓላማቸው ማገናኘት ቢሆንም የእነሱ ግን የዕለት ዕለት ጥቅም በእኛ ውስጥ የሚያኖረውና የሚያሳርፈው የራሱ የሆነ ምን ልለው እችላለሁ ዲፔንደንስ አለው። እርግጥ የመጨረሻው የፍጽምና ደረጃ ከነዚህ ሁሉ ህጎች፣ ከነዚህ ሁሉ መንገዶች የወጣና አንድ ሰው ህግን መስራት ይጀምራል። ሌላ የሰራቸው ህጎች ለመጽደቅ ምክንያቱ ናቸው። ከጸደቀና ፍጽምና ላይ ከደረሰ በኋላ ግን እነዛ ነገሮች ይላበሳቸውን እሱ ህግ መሆን ይጀምራል። ብዙ ቅዱሳንም ያንን ነው የመጨረሻው ፍጽምና ላይ ሲደርሱ ከህግ በላይ ይሆናሉ። ፍጽምና ያ ነውና ዓላማው። እናም በገናን ህይወት ማድረግ ይቻላል ወይ? አዎ ይቻላል። በገናን ሕይወት ስታረገው ግን ወይም ስታረጊው ግን የነበሩን በህይወታችን በመደበኛ መንገድ ስናስኬዳቸው የነበሩ ነገሮች በመደበኛ መንገድ አይሄዱም። ለምንድን ነው ይሄ የሆነው ስንል መነጋገሪያ ምክንያታችን ሁሌም ቢሆን እንዳለ የሚነግረን የውስጣችን የልቦና የህሊና ደወል አለ እና ያ ደወል ሁሌም እንግዲህ ባሰማን ቁጥር የማንሳት ግዴታ ይኖርብናል። በገናውን ከሞላ ጎደል ከህይወቴ ግማሹን ክፍል ማለት እችላለሁ ለበገና ሰጥቼዋለሁ። ያ የሰጠሁት ትልቁ ክፍል ደግሞ በጣም ውስጣዊ የሆነ የግሌን ልመናዎች፣ ጸሎቶች፣ ጥያቄዎች በተጨማሪ ፍልስፍናዎችም የራሴ የሆነ ከእግዚአብሔር ጋር የምነጋገራቸውን ውስጫዊ የሆኑ ሹክሹክታዎችን ራሱ ሳይቀር ምገልጽበት ነው። ልምድ ወደ ምን ያድጋል ካላችሁኝ፣ ወደ ህይወት መሆን ያድጋል። ብዙ ሱሶች ከህይወታችን ጋር ተቀላቅለው ህይወታችንን ሲበጠብጡ ወደ እሱ እንድናመራ ሳናውቀውም ወደ እሱ እንድንሳብ እንደሚያደርጉን ሁሉ መልካም የሆኑ ልምዶች ደግሞ እንዲሁ ከኛው ጋር አድገው ከኛው ጋር ተዋህደው እኛን መስለው እኛን ብንነሱ መስለን እንግዲህ የምናተረፍባቸው ነገሮች አሉ። የምተጎዶት ነገር አለ ወይ? ህይወቴ በማድረግ በገናን ሊኖር የሚችልባቸው ቦታዎች አሉ። የተጠቀምኩት ግን ብዛቱ በጣም በጣም በጣም በጣም እነዛን ትናንሽ ነገሮች አድርጌ እንዳስብ ነው የሚያደርገኝ። ከሰዎች ጋር መግባቢያ ቋንቋ ነው ብዬ አላምንም በገና። ከሰዎች ያረቃል። በትክክል ግን ደግሞ መልካም ሰዎችን ደግሞ እንድታገኙ በጣም ትልቅ የራሱ ዋጋ በገና ይጥልባቸዋል ማለት ነው። ያስተዋልኩት እንግዲህ እንደዛ ነው። አድማጭ ተመልካዮቻችን በገና እንደ ራስ እንደ ግል መሳሪያ ይዞ ጓደኛዬ ማለት ትልቅ ዋጋና ትልቅ የራሱ የሆነ የሚሰጠን በጣም ከባድ ከባድ ሪሊፍ አለ። ሪሊፍ አማርኛውን መተንፈስ እምበላው ሀዘኖቻችሁን፣ ደስታዎቻችሁን፣ ብቸኝነቶቻችሁን ኢቭን ሳታውቁት ብድግ አርጋችሁት ራሱ ራሳችሁ ልታገኙ ትችላላችሁ። እነዚህ ሁሉ ከዛ መሳሪያ ጋር ያደረጋችሁት ውህደት ነው የሚፈጥሩት። ከበገና ጋር ቆያችሁ ሰዎች እንግዲህ አንድ ራሳችሁ ላይ የምታስተውሉት ነገር ሰዎች የሚሉት ነገሮች ሁሉ ትርጉም የሚኖራቸው ሲኖሯቸው ነው። በገና ያረጋጋል ወይ? በገና አረጋግቶኛል ወይ? አላውቅም። ለራስ ብዙ ነገር ማወቅ ከባድ ነው። ለራስ መተርጎም በጣም ከባድ ነው። ለራስ የራስን ኢቨን ስም መንገድ ራሱ አንዳንድ ጊዜ ትንሽ አንዳንድ ጊዜ ያሳፍራልም፣ እንደገናም ግርና የሆነ ውዥንብር ውስጣችሁ ይፈጥራል። ለራሳችሁ የማታውቋቸው ነገሮች እነዚህ ናቸው። ሰዎች ሊነግሯችሁ የሚገቡ ነገሮች አሉ። በሰዎች አንደበት በሰዎች ዓይን በሰዎች መነጽር እንድትመለከቱት የሚገባ ነገር አለ፣ ስለ ራሳችሁ ማለት ነው። እናም ያንን ነገር አስተውያለሁ። አረጋግቶኛል። አይዶን ነው ቆስ ሰጥቶኛል ይመስለኛል። ከህይወቴ ጋር በማገናኘቴ የራቅኳቸው ነገሮች አሉ አሉ የቀረብኳቸው ነገሮች አሉ። አዎ በማለፍ ፋንታ የገባውበት በመተው ፋንታ ሳላስበው ጥልቅ ደግሞ የጠለቅኩበት አንዳንድ ጉዳዮች አሉ። ሳላስበው የተናገርኳቸው ነገሮች አሉ። አስቤ የተናገርኳቸው ነገሮች አሉ። በገና ኢፌክቱ ህይወቴ ላይ ከሞላ ጎደል ተመልክቼዋለሁ። ሌሎች ደግሞ ስለ እኔ ቢነግሯቸው ብዬ አመታቱ ደግሞ ያለ ለውጥ እንግዲህ በጣም ብዙ ይኖራል ብዬ አስባለሁ። እኔም እንኳን አንዳንዶቹን ዩቲዩብ ቪዲዮዎች የሰሯቸው መልስ ብዬ ስመለከተው ከህይወቴ ጋር ማቀላቀል ከማቀላቀለም ደግሞ እሱን እንደ ዕለት ተዕለት የጓደኛ የአጋር አይነት ቦታ ሰጥቶ ማኖር የፈጠረብኝ ራሴ የሆኑ ከሞላ ጎደል አሉ ባህሪያት ማለት ነው። እናም እንዴት ብዬ ላድርገው ለሚለኝ ሰው ቀላሉም ከባዱ መንገድ የምትወደውን ነው የምታረገው። የሚረዳህን ነው የምታረገው የምትገባባውን ነው የምታደረገው። ሁሉም ሰው ጥሩ በገና ማመስገኛ ድምፅ፣ በበገና የተዋዛ የድርደራ ችሎታ ስላለው በገና ህይወቱ ይሆናል ማለት አይቻልም። ብዙ ሙዚቀኞች ከእንጀራነት በላይ ህይወታቸው ሙዚቃ ያልሆነ አሉ። ብዙ መዘምራን ከስራ በላይ መዘምርነታቸውን ያልያዙት አሉ። ብዙ ሰአሌዎች ከየዕለት ዕለት እንጀራ ሩጫ ጋ ብቻ የኑሮ ሩጫ ጋ ብቻ የኑሮ ውጣውረድ ጋ ብቻ በተገናኘ ስሜት መሰረትነት ብቻ የተሳሰረ ከጥበብ ጋ ብቻ ሊኖራቸው ይችላል። ጉርብትናም በሉት ጓደኝነትም ስለዚህ ህይወት ማድረግ ግን ይለያል። ህይወት ማድረግ ማለት ከመብላት ከመጠጣት በላይ ነው። ከመልበስ ከማጌጥ በላይ ነው። ከመኖር ክፍል ውስጥ አንድ ነገር ስታስገቡት የልብስ ብረታችሁም፣ ይጠነክራል ብርታታችሁም ይጠነክራል። አለማሰብ አችሉ፣ አለመፈለግ አችሉ። ከግላችሁ ህይወት ውስጥ ከብቸኝነታችሁ ህይወት ውስጥ ተጨምቆ ማንነታችሁን ከሚሰራው ያ ውህድ ጋር የተሰራ ያ ቅልቅል ስላለ ልትለዩ ታችሉ እና አንድ ሰው ህይወት ይሄ ነው የሚለው ማሰብ ሁሌ ስለሱ ብቻ ሲችል አይደለም፣ ዋጋም ሲከፍልለት ነው። ዋጋ የሚከፍልለት ከሚበላለት፣ ከሚጠጣለት፣ ከሚያተርፍበት ነገር በላይ ሲሆን ነው። አስሎን ጋር ሲወዱዳት እውነትም በገና ከእናንተ ህይወት ጋር አለው ተጎራብታችኋል፣ ተቆራኝታችኋል፣ ተዋህዳችኋል ማለት ነው። ያንን ግን ካላደረጋችሁ አሁንም ኩዌስት ላይ ናችሁ፣ ፍለጋ ላይ ናችሁ። ምናልባትም ጎዳናው ሩቅ ሊሆን ይችላል፣ ቅርብም ሊሆን ይችላል፣ ሊረዝም ሊያጠሩ ይችላል። የወሰደውን ያክል ይወስዳል። ህይወት ለማድረግ ካሰባችሁ ያ ነው እንግዲህ ማቀው የምረደው ነገር የምታወጡት ነገር ሁሉ ጉልበት ያን ያህል ቦታ ሰጣችሁት አትመለከቱትም። የምትወዱት ነገር ነው እና ነው ዋጋ እየከፈላችሁለት ያላችሁት። እና ያንን ነገር እንግዲህ ተመልክቻለሁ። ስለዚህ ከዚህ መካከል ውስጥ ልትረዱት የምችሉት ነገር ይኖራል ብዬ አስባለሁ። እስካሁን ድረስ እንግዲህ ስለ በገና ህይወትነት ከዛ ጋ ያለን ህብረትን ስናውራ ቆይተናል። በመጨረሻም አንድ ይሄን ሁሉ እንግዲህ ህይወትና ጓደኝነትን ከበገና ጋር ባነሳንበት በገና በገና ግጥም አንድ መዝሙር ልበላችሁና የፕሮግራማችን እንግዲህ ማብቂያ ይሆናል። የሳምንት ሰው ይበለን። ሰላም ቆዩልኝ። ሰላም ያገናኘን። አድማጭ ተመልካቾቼ ሐሳባችሁን ኮመንታችሁን ማለት ነው በኮሜንት ቦክሱ ላይ ጻፉልኝ። ቢወራበት የምትሎትን ሐሳቦች ጻፉልኝ። እንዲሁም ደግሞ ሌሎችም ሐሳቦች ካላችሁ አሳውቁኝ። ሰላም ቆዩልኝ። ሰላም ሁኑ። ሰላም እግዚአብሔር ይዛላችሁ ወገና